የሚሊቴሪ ቢሮክራሲ አልቻለንም አልቻለንም ልንወጣበት አልቻለንም። ምንም አገሪቱ በሚታቀርብ አኳያ ድልቀር አልተቻለ። ለምሳሌ ለምሳሌ እኔ ሁለት ዓመቴ ነው ፋቲክ ካገኙ ፋቲክ ጥፌ ነው የሚለብሱ። በሌላ መልኩ ደግሞ ቤተሰቦቻችን ከዛ ከወለጋ ከፋ፣ ከኢሉባቦር ይመጣሉ። ልጆቻችሁ ስድስት ዓመት አራት ዓመት በረሃ ይቀመጣሉ። እነዛ ልጆቻችሁ ለማት ያላችሁ በሬም ሆነ ላም ሆነ ሽጦ በትራንስፖርት ይመጣሉ። ልጆቻችሁ በወቅቱ ሊያገኙ አልቻሉም። ግን አንድ ኦፊሰር እናቱ ወይም ልጁ ሲመጣ በአስር ደቂቃ እና በሀያ ደቂቃ በቴሌግራም ተደርጎ ሊመጡ አነጋግሮ ማንኛውም ቤተሰቡ ሸኝቶ ሊሄድ ይችላል። ከየትኛውም እንደ ሁኔ ነኝ ከሚል መንግስት አስተዳደርና ህገ መንግስት ጋር ብናመዛዝ ነው በማንኛውም መመዘኛ እጅግ ህዝባዊና ዴሞክራሲያዊና ፕሮግሬሲቭ ነው። አራተኛው ችግራችን ፍትና አስተዳደራዊ መጓደል በአካባቢያችንን ፍትሕና አስተዳደራዊም ጉድለት የሚያንጸባርቀው ጓድ ፕሬዚዳንት፣ መደብ ትግል ውስጥ እየተፈተነና ያለብን ሰዎች ነን። አይቶ ያልቀመሰ ሊሰማው አይችለውም። እጁን ከሰጠ ከተያያዘ በጥርጣሬ ደግሞ እዚህ ውስጥ ካሉ ከተያዙ ማስረጃ ከተገኘባት ፍርድ መስጠት ያለ ነው። በግ አምስት ዓመት ሙሉ ያለ ፍርድ ጉድጓድ ውስጥ አሉ። አሁን መጡ፣ ወይኔ ቤት ከርችል ፍርድ ለምን አይሰጥም? የፍትህ መጓደል አይደለም፣ ፍርድ መስጠት አይገባ ጠባአተኛሁነ ጓድ ሜጀር ጀነራል ዘለቀ እዚ አዳባ ውስጥ ስብሰባ ሰጠን። ትክክለኛ ዲሞክራሲ የሰፈነበት ስብሰባ ነበረ። የተናገሩውን ጓድ ጀነራል ቢያው የለም ያልታወቀ ይስር ቤት ነው አሉ ተናግሮ በሳቸው ፊት እሺ፣ እዚ አባቴ አሁኗ ሰዓት ላይ የኢትዮጵያን ሕዝብ አምሳ ሚሊዮን ሕዝብ በደም ባህር ማግደው ቆስቆሰው በእርስዎ ኃላፊነት 18 ዓመት ሙሉ መርተው ሳያደላድሉ ሳያረጋጉ የኢትዮጵያን ሕዝብ ለእሳት ዳርገው በአሁኑ ሰዓት ውስጥ ላይ ከመሞት በስተቀር የቴድሮስን ጽዋ ከመጠጣት በስተቀር ሌላ እድል የለዎትም። ይሄንን እንደማያበላሹ አምናለሁ። እዚቹ እንደሚሞቱ እንጂ እንደ ሌሎች መሪዎች በዩሮፕ ውስጥ ላይ ይፈረጣሉ ብዬ እምነት የለኝም። እግዚአብሔር ምስክሬ ይሁት። ይህንን ህንፃ አጋርጠ ይሞታሉ አልልም። መንጌ ከሰው ወንበር ላይ ደርቀው እንደ ቋንጣ እንደሚቀሩ ለታሪክ እንደሚቀሩ አምንብዎታል። ይህንን ባያደርጉት ግን ታሪክ ይፋረድዎታል።